ዛሬ በአስደሳች ዜና መጥቼላችኋለሁ ማለት ነው። በጣም በሳምንታት በወራት እየተጠበቀ ያለው ለብዙ ተማሪዎች የሚጠቁ ኢንፎርሜሽን ይዤላችሁ መጥቻለሁ ማለት ነው። ግን ሳንጀምር በፊት ለዚህ ቻናል አዲስ ከሆናችሁ የሪሚዲያል ኢንፎርሜሽን፣ የኢንትራንስ ኢንፎርሜሽን እንደዚሁም አዳዲስ የኮርቶች የምንሰጣችሁ በዚህ ቻናል ነው ማለት ነው። ስለዚህ ለዚህ ቻናል ከሆናችሁ አዲስ መሆናችሁን እንዳረሱ ማለት ነው። በሌላ ቪዲዮ ብዙ አዳዲስ ኢንፎርሜሽኖች እየሰጣችሁ ነበር፣ በቀጣዮቹ እሰጣችኋለሁ ማለት ነው። እናም ብዙም ሳንቆይ ወደ ቪዲዮ እንግባ። ዛሬ የትምህርት ሚኒስቴር ኦፊሻሊ ዩኒቨርሲቲ ምደባ ማየት ትችላላችሁ ብሎ ብሊንኮችን ድሮፕ አድርግቶ ነበር። የፈለጉ ተማሪ የየት ዩኒቨርሲቲ ምደባ እንደደረሰው የኢንፎርሜሽን ብዙ ሁሉም ነገር ማወቅ እንደምችው ዩኒቨርሲቲ ትምህርት ሚኒስቴር ምደባ እንትኑን ለቆ ነበር ማለት ነው። እና ኢንፎርሜሽኑን በተለያዩ ሊንኮች ማግኘት ይችላላችሁ። ሊንኮችን ከፈለጋችሁ ደግሞ ዲስክሪፕሽን ላይ ድሮፕ አድርገላችኋለሁ። ከፈለጋችሁ ኮሜንት ላይ ሊንኩን አስቀምጡ። ሊመሉ ማለት ነው። ግን ጄኔራሊ እንኳን ደስ አላችሁ ማለት ፈልጌ ነው ማለት ነው። አዳዲስ ኢንፎርሜሽኖችን ከዚህ በኋላ እንዲለቅላችሁ ከፈለጋችሁ የዚህ ቻናል ሰብስክራይብ ማድረግ እንዳትረሱ ማለት ነው። እንደዚሁም እንግሊዝኛ በአንድ ወር የራሳችሁን ቻሌንጅ አድርጋችሁ መማር ከፈለጋችሁ እንዴት መማር እንደምትችሉ እዚህ ኢንዱስክሪ ላይ አስቀምጥላችኋለሁ። በሌላ ቪዲዮ እስከሚገዳ ደስ